የፓይሰስ የታህሳስ ወር ሁለት ሺህ አስራ ስምንት ትንበያ የሥራ ዕድገት ወይስ የቤተሰብ ጊዜ? ከሁለት ሺህ አስራ አንድ ጀምሮ ሲከተላችሁ የነበረው ኃይል ይሰናበታችሁ ነው። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። እስኪ አንድ ጥያቄ በሕይወታችሁ ውስጥ ልክ እንደ አንድ የተዋጣለት መሪ የቢሮ ኮከብ ሆናችሁ ሲታበቁ ወደ ቤት ስትገቡ ደግሞ በጣም ተወዳጅና ተፈላጊ የቤተሰብ አባል የምትሆኑበትን ጊዜ አስባችሁ ታውቃላችሁ? ይህ ታህሳስ ወር ለፓይሰሶች እንደዚህ ያለ ድርብ ድል ይዞ መጥቷል። ግን ከ2011 ጀምሮ አብሯችሁ የነበረው ምስጢራዊ ኃይል ሊሰናበታችሁ እንደሆነስ ታውቃላችሁ። እንዴት አላችሁ የቻናላችን ቤተሰቦች በተለይም ደግሞ የዞዲያክ ምልክቶች ሁሉ ህልም ዓላሚ ፈጣሪ እና ስሜታዊ የሆናችሁ ውድ ፓይሰሶች ወይም የአሳ ምልክቶች እንኳን ወደዚህ የታህሳስ ወር የኮከብ ትንበያ ዝግጅታችን ለሰላም መጣችሁ ዛሬ የምንመለከተው ለእናንተ እጅግ ወሳኝ የሆነውንና በታላቅ የሥራ ስኬትና በማኅበራዊ ሕይወት የተሞላውን የታህሳስ ወር 2018 ዝርዝር ትንበያ ነው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 ይህ ወር ለእናንተ እንደ ማጠቃለያ እና እንደ አዲስ ጅምር ነው። ኔፕቲዩን የመጨረሻውን ዙር እየሮጠች ነው። ሥራችሁ፣ ቤተሰባችሁ እና የጓደኝነት ክበባችሁ እንዴት ይቀየራል ብላችሁ አስባችሁ? በወሩ አጋማሽ የሚመጣው ያ ልዩ ሙሉ ጨረቃ ምን መልእክት ይዞላችሁ ይመጣል? ይህን ሁሉ በዝርዝር በስፋት እና በጥልቀት የምናይ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን። ምክንያቱም ለ2018 አጋማሽ ዋዜማ ለስኬታችሁ ወሳኝ የሆነ የኔትወርኪንግ ምክር አለን። ሰብስክራይብ ያላደረጋችሁ አሁኑኑ ቤተሰብ ሁኑ። የፓይሰስ የታህሳስ 2018 አጠቃላይ ትንበያ የስራ ስኬትና የኔፕቲዩን ስንብት። እሺ ፓይሰሶች፣ እስኪ ከአጠቃላይ ሁኔታውን ጀምር። ወሩ ሲጀምር እናንተ ጋር ያለው ስሜት ስኬትና እውቅና ነው። እስከ ታህሳስ 12 ድረስ ፀሐይ በሳጂታሪየስ ምልክትና በእናንተ አስረኛ ቤት ወይም የሥራ የምኙትና የሕዝብ ዕውቅና ቤት ውስጥ ትደምቃለች። ይህ ለእናንተ ወርቃማ ጊዜ ነው። ማርስ እስከ ታህሳስ 6 እና ቬኑስ እስከ ታህሳስ 15 በዚህ የስኬት ዞን ውስጥ አብረው እየሰሩ ነው። ፓይሲሶች፣ ኔትወርክ ፍጠሩ፣ ከሰዎች ጋር ተዋወቁ። ጥረታችሁ ሁሉ ፍሬ ያፈራል። ለቀጣዩ ዓመት መሪ ሆናችሁ እንድትወጡ መንገድ እየተጠረገላችሁ ነው። ቬኑስ ስላለች ሰዎችን ሳታስጨንቁ ማሳመን ትችላላችሁ። ሌላው በጣም ወሳኝ ታሪክ ታህሳስ አንድ ላይ የእናንተ ገዢ ፕላኔት ኔፕቲዩን ከ2011 ጀምሮ በእናንተ ምልክት በፓይሰስ ውስጥ ቆይታለች። አሁን የመጨረሻውን ዙር እየሮጠች ነው። በጥር ወር መጨረሻ ወደ ኤሪስ ትሸጋገራለች እና ለ13 ዓመታት አትመለስም። ይህንን ማለት ነው፣ ላለፉት ዓመታት ማንነታችሁን የቀረጸችው ኔፕቲዩን ልትሄድ ነው። አሁን የመጨረሻ ዕድል አላችሁ። የረጅም ጊዜ ሕልማችሁ ምንድን ነው? ያንን ህልም እውን ለማድረግ እርምጃ ለመውሰድ አሁን ትክክለኛው ጊዜ ነው። ውስጣዊ ድምፃችሁን አዳምጡ። ከወሩ አጋማሽ በኋላ ታህሳስ 6 ታህሳስ 12 እና ታህሳስ 15 ላይ ፕላኔቶቹ ወደ ካፕሪኮርን ወይም 11ኛው የማኅበረሰብ እና የጓደኝነት ቤት ሲገቡ ትኩረታችሁ ወደ ቡድን ይዞራል። ተመሳሳይ ዓላማ ካላቸው ሰዎች ጋር በመሆን ሱፐር ግሩፕ መፍጠር ትችላላችሁ። ብቻችሁም መሆን አትፈልጉም። ከጓደኞች፣ ከቤተሰብና ከህልም አጋሮቻችሁ ጋር ሆናችሁ ለወደፊቱ ተስፋ እያደረጋችሁ ማክበር ትፈልጋላችሁ። የሙሉ ጨረቃ እረፍትና ቤተሰብ። አሁን ደግሞ ስለ ወሩ ልዩ ቀን እናውራ። ምንም እንኳን በሥራ ብትጠመዱም ህዳር 25 ላይ ቆም በሉ። በዚህ ቀን በጀሚኒ ምልክት የሚከሰተው ሙሉ ጨረቃ እረፍት እና ቤተሰብ እያለ ነው። ይህ ሱፐርሙን አራተኛውን የቤት የቤተሰብ እና የስሜት መሠረት ቤታችሁን ያበራል። ፓይሰሶች የሥራ ባጃችሁን አውልቁና የቤት ልብሳችሁን ልበሱ። ቤተሰቦቻችሁ ይፈልጓቸዋል። ለበዓል ዝግጅት፣ ለእንግዳ መቀበል ወይም ዝም ብሎ አብሮ ለመሆን ጊዜ እናንተም እንክብካቤ ክብካቤ ያስፈልጋችኋል። ከሚወዷችሁ ሰዎች ጋር ብርቱካን እየላጣችሁ እየሳቃችሁ ዘና በሉ ወይም ብቻችሁን ሆናችሁ ራሳችሁን አዝናኑ። በሰማይ ላይ የሚባል ልዩ የፕላኔቶች ጥምረት ጁፒተር፣ ሜርኩሪ እና ሳተርን ስላለ ስሜታችሁን ለመግለጽ እና ለመታደስ ጥሩ ጊዜ ነው። አዲስ የቤት ማስጌጫ ሀሳብ ሊመጣላችሁ ይችላል። እንዲሁም ቤት ለመቀየር ወይም ንብረት ለመግዛት ካሰባችሁ በዚህ ሳምንት ዜና ልትሰሙ ትችላላችሁ አራተኛው ቤት ከሴቶች ጋር የተያያዘ ስለሆነ ከእናት ከእህት ወይም ከሴት ጓደኛ ጋር ልብ ለልብ ለመነጋገር እና ለመፎስ ይህን ቀን ተጠቀሙበት ግን በጥንቃቄ ይሁን ስሜታዊ ንግግሮች ወደ ጠብ እንዳያመሩ ተረጋግታችሁ አውሩ ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንት ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሸር ያድርጉ። የፓይሰስ የታህሳስ 2018 የፍቅርና ግንኙነት ትንበያ። ወደ ፍቅር ሕይወታችሁ ስንመጣ የዚህ ወር ታሪክ ከቁም ነገር ወደ ጨዋታ ይሄዳል። ምዕራፍ 1 እስከ ታህሳስ 6 ድረስ ቪኑስ እና ማርስ በአስረኛው የሥራ ቤት ውስጥ ናቸው። በዚህ ወቅት ፍቅራችሁ አላማ አለው። ስለ ወደፊት ሕይወት፣ ስለ ዕቅድና ስለ ቀጣዩ ታስባላችሁ። ጥንዶች ከወላጆች ጋር መተዋወቅ፣ የጓደኛ ቡድኖችን ማቀላቀል ወይም የጋራ ዕቅድ ማውጣት ይፈልጋሉ። ላላገባችሁ ፓይሲሶች በዚህ ወቅት ፍቅርን የምታገኙት በሥራ ቦታ፣ በበጎ አድራጎት ድግስ ወይም ከፍተኛ ደረጃ ባላቸው ዝግጅቶች ላይ ነው። ክላስ ያለው ቦታ ይስባችኋል። ነገር ግን ተጠንቀቁ፣ ማርስ ስላለች በፍቅር ግንኙነት ውስጥ ከመጠን በላይ ጫና እንዳታሳድሩ። ምዕራፍ ሁለት ከታህሳስ ስድስት እና ታህሳስ አስራ አምስት በኋላ ፕላኔቶቹ ወደ አስራ አንደኛው የማኅበረሰብ ቤት ሲገቡ ፍቅር ይቀላል። አሁን እንደ ጓደኛ ሆናችሁ መጫወት ትፈልጋላችሁ። ጥንዶች የድግሱ ተወዳጅ ጥንዶች ትሆናላችሁ። አብሮ መውጣት፣ ከጓደኞች ጋር መዝናናት ግንኙነታችሁን ያድሰዋል። ላላገባችሁ በዚህ ወቅት ፍቅርን የምታገኙት በጓደኞች በኩል፣ በኮሚኒቲ ዝግጅቶች ወይም በኦንላይን ዴቲንግ ነው። ተመሳሳይ ፍላጎት ካላቸው ሰዎች ጋር ተገናኙ። ወሩ ሲያልቅ ፍቅር ማለት ትግል ሳይሆን አብሮ መሆንና መደሰት እንደሆነ ይገባችኋል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የፓይሰስ የታህሳስ 2018 የሥራና የገንዘብ ትንበያ። ገንዘብ እና ኔትወርኪንግ። ከሥራና ከገንዘብ አንጻር ወሩን በከፍተኛ ፍጥነት ትጀምራላችሁ። እስከ ታህሳስ 12 ድረስ ፀሐይ፣ ማርስ እና ቬኑስ በአስረኛው ቤት ውስጥ ስለሆኑ ግባችሁን ለማሳካት ጉልበት አላችሁ። የ2018 አጋማሽ እቅዳችሁን አሁኑኑ አስጀምሩ። በተለይ ታህሳስ 16 አዲስ ጨረቃ አካባቢ አዲስ የሥራ ምዕራፍ ለመክፈት ፕሮፖዛል ለማቅረብ ወይም የሙያ ውሳኔ ለመወሰን ወርቃማ ጊዜ ነው። አጠብ ከወሩ አጋማሽ በኋላ ታህሳስ 6 ታህሳስ 12 እና ታህሳስ 15 ላይ ፕላኔቶቹ ወደ ካፕሪኮርን ሲገቡ ስልታችሁ ይቀየራል። አሁን ብቻዬን ከምሮጥ አብሬ ልሩጥ ትላላችሁ።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 በመጨረሻም ውድ ፓይሲሶች ይህ ታህሳስ ወር የሥራ ስኬትን ከቤተሰብ ፍቅር፣ እንዲሁም የግል ህልምን ከማኅበራዊ ሕይወት ጋር የምታጣጥሙበት ነው። ኔፕቲዩን ልትሰናበት ስትል የእናንተን ውስጣዊ አቅም አውጥታችሁ እንድትጠቀሙበት እየገፋፋችሁ ነው። በህዳር 25 ሙሉ ጨረቃ እረፍት አድርጉ፣ ቤተሰብን ውደዱ። ከዚያ በኋላ ግን ወጥታችሁ ከጓደኞች ጋር ዓለምን አሸንፍ። ታህሳስን ስትቀበሉ ራእይ ሰሌዳ አዘጋጁ፣ ምኞታችሁን ጻፉ፣ ከልብ ከሚወዷችሁ ሰዎች ጋር ሆናችሁ ጀምሩት። ቪዲዮውን ስለተከታተላችሁ ከልብ እናመሰግናለን። ይህ ትንበያ ከስሜታችሁ ጋር እንደተገናኘ ተስፋ እናደርጋለን። እናንተስ ለዓመቱ አጋማሽ ምን ትልቅ ህልም አላችሁ? የትኛውን ፕሮጀክት ልትጀምሩ ነው? እስኪ በኮሜንት ላይ አጋሩን። ቪዲዮውን ላይክ ማድረግ፣ ለፓይሰስ ጓደኞቻችሁ ሼር ማድረግ እና ሰብስክራይብ ማድረግ እንዳትረሱ። መልካም ወር፣ መልካም በዓል ለፓይሰሶች፣ እንወዳችኋለን።